ሮእውወዝጌቲሸ ያ ፋያ ወዛናረ ቪዲዮ ተመልሰን መተናል። በጣም ጣም ደብሮኛል ጋይስ፣ በጣም ደብሮኛል እና ይትሙት ጉዞ ወደ ወንጪ የሚል ቪዲዮ እየሰራው ገስዋ ጋይስ ጋሽ ከዋናው ፓርት ጀምሮ ሙሉ ስለሆኗል እና ጋሽ የዛሬ ቪዲዮ የሚሆነው ሃይክ ምናምን የሚሆነው ጀልባ ምናምን እንሞክራለን። አሁን የመጀመሪያ ቀን ሀይክ ነው የሚሆነው ለእኔ እኔ እሞክራለሁ

ስለዚህ ማይዜዎች በአዲስ ነገር ነው የሚጀምሩት እያልክ ነው? ይቻላል፣ ይቻላል። ጋይስ ማይዜው ያበደ ቫይብ ነው አልኳችሁ። ትላንትና ማታ ራሱ ቢስሚላህ በጣም ያበደ ቫይብ ነበር። በጣም አሪፍ ጀማ ነው ያሉት እነ ዩቲም እነ ራቼም በጣም በጣም ምርጥ ሰው ናቸው። ፍራይዲዎች በተለይ ኧረ ቢስሚላህ ፍራይዲዎች በጣም ነው ትፍታ የሚያደርጉት ጋይስ፣ ፍራይዲዎች በጣም ትፍታ ነው የሚያደርጉት እና የስ ብቻ ዊ ሀድ አ ግሬት ታይም ትላንትና እና ዛሬ እንግዲህ ይኸው ሀይ ኩን እንግዲህ ሁላችንም እየሞከር ነው ከኋላ ደግሞ ደሞ እንደምታዩት የሁሉም እየዘፈነ ነው ጋይስ ብቻ ጋይስ ዶንት ወደዛ እያያችሁ ወደዚህ ስትሄዱ በጣም የሚያዞሩ ሲያስፈራ እንዴት እንደሚያምሩት

እንግዲህ አሁን ፈረሱ ቦታ ደርሰናል። አይ ቲንክ ፈረስ ይዘን አሁን ወደ ላይ እንወጣለን ጀልባው ቦታ። ከዛ በኋላ ጀልባውን ይዘን አሁን የት እንደምንሄድ ግን አሳያቸዋለሁ። የፈረሱ ቦታ ሰላም ነው። እንዴት ነው? አንተ አንተኛው አስቸግራለህ። አንተ አንተ በጣም ትሮጣለህ። ሰው ቀስ በል። እኔ አረ ነው የምሰራው አባ አስበዋል ቢቀያየር አንተ ምላስን አታስገባም፣ ምላስን አታስገባም፣ ምላስን ታወጣለህ እኔ ላይ። ማን ገባ ኧረ አንድ ሰው ገባ መሰለኝ እኔ እንጃ ገባ እያልሽኝ ነው ምን ተሰማሽ አሁን የሚደርስ ቪዲዮ አለ በልኝ በእናታችሁ ወይኔ ይሄንማ ፈልጓለሁ፣ ጋይስ የሀሩን ከሀሩን ፉቲጅ ወስጂ አስገባላችኋለሁ የወደቀውን።

የኔ አባት ደበረዋል። ሙሉ ቀን ነው የሚደብረው። ዋኘ እንጂ ዋኘ ነው እኮ። የምትወጡ አታስቡ ደግሞ፣ በፈረስ አያሳስባችሁም ተብለን ይኸው። አሁን እስኪ ጋር ነው እያሉ ያው ሙሉ ተራራውን ልንወጣ ነው። ይሄንን ጋሪ ሙሉ ተራራውን የምንወጣ ይመስለኛል። ወይኔ ቤንጂ ግን ወንድሜ አሰብኩለት አሁን ሊሆን ይችላል። ያስመሰል ያስመሰል ወንድ ልጅ ነው ያ

ጋይስ እንግዲህ ድልድዩ ጋር ደርሰናል። ይሄ እኔ መሻገሩ አይመስለኝም። ሳስበው ሳስበው ሳስበው ቢቀርስ ሳስበው ሳስበው ደርሶ መለስ ከሆነ እዚህ ብጠብቀን ደርሶ መለስ መሻገር ቢሆን እሺ፣ ደርሶ መመለስ ምን ያደርግልኛል? ድልድዩ ሕይወቴን ሪስክ የማደርግበት እንዲህ ስንት ነገር ይጠብቀኛል። አባቴ ሁንገዩ አሳሁ የትኛው ላይ ነው የምንወጣው? እንግህለምሳት ከልቢያ ላይ ወተናል። እንግዲህ ፈረሱ ላይ ወተናል። አሁን ኤቭሪባዲ ፈረሱ ላይ ነው ያሉት እንደምታዩዋቸው እዛ ጋር ይኸው። ወይኔ አ ይቲ አ አጂ እንሽ ከራደ ከራደ ቁጣ ቁጣ ዝናብ መጣ፣ ዝናብ መጣ፣ ኧረ ተው። ሶ ጋይስ፣ እንግዲህ አሁን የፈረሱ ራይዲንግ ጨርሰን በሀሮን ዲጄ ካሜራ መተን አሁን በሱ እየቀረጽን ነው። ስልኬም ዘግቷል፣ የኔም ዲጄ ዘግቷል። ሁሉም ዘግቷል። ሁሉም ነገር ዘግቷል። ያሮንም ስልክ ዘግቷል። አሁን ይሄም 30 ፐርሰንት ነው የቀረው እና ጀልባ ልንጋልብ ነው ጋይስ ልንጋልብ ነው ጋይስ ይሄ ሁላ ከተማ ልንጋ- እ ማለቴ ጀልባ ምንድን ነው የሚባለው? ጀልባ ምን ልንቀስፍ ነው ጀልባ ልንቀስፍ ነው ጋይስ እና

አሁን ደስ ህዝቡ እየተቸገረ ይገኛል። መንግስት ይሄን ጉዳይ አይቶ ምን አይነት ምላሽ ነው የሚሰጠን የሚለውን በቀጣዩ አስር ሰዓት ዜና ምን ሳይሆን ኢንተርቪው ላደርጋችሁ ለዜና ሮባ ሮ ገ ሎጋይስ እንግዲህ የጀልባውን አሁን ጨርሰን ወደ ባሳችን እየተመለስን ነው። ልብስ መቀየር አለብኝ ግዴታ ነው። ይሄ ጭቃ እንደዚህ መቼም አይሆንም። ፓፒ ምንምት ነገር አለ ስለ ሃይኪንጉ ዛሬ? በጣም ያበደ ነበር፣ ግን ትንሽ ረሀብ ነገር አለ አለ። አዎ። እንዴት ነበረ ሃይኪንግ? በጣም ነው። እሺ፣ አዲስ ነው የመጀመሪያሽ ነው? አይደለም፣ አይደለም ሄናችንስ ናቦተትንገዛልጋይስ ዴቱ የነበረን ቆይታ ይሄን ይመስል ነበረ። ሀይክ አድርገን ነበረ። በሀይቅም እራሱ ሄድን ነበረ። በጣም ያበደነው በተለይ ሀይቅ ስናደርግ አውትፊታችን እንዳያችሁት በጅንስ ምናም ነበረ። አቶ ሀሩን ሲነግረኝ ቀጥታ ሪዞርቱ ብቻ ነው የምንሄደው ምናምን ነበር ያለ። ይሄ ሀይቅ ምናም እንደምናደርግ አልነገረኝም። ለአውትፊት አልተዘጃ አልገጀንም ነበረ። የዴቱ ይሄ ነው የሚያስጠል የነበረው እንጂ ደ ሀይቅ ወዛ አሜዚንግ በተለይ ይሄ ፈረስ ምናምን ራይድ ስናደርግ ዩ ራይድ ስናደርግ ዚህን ሴን ብቻ እሺ። ፈረስ ስንጋልብ ፈረስ ስንጋልብ በጣም ያበደ ሞመንት ነበረ ለእኔ የመጀመሪያ የነበረ ለዛ ነው እና በድጋሚ። መምጣት አይቀርም፣ በድጋሚ መምጣት አይቀርም። እዚህ ሪዞርቶቹ ደግሞ ማለቃቸው ማይቀርም። ይሄኔ ስመጣ ያበደ ያበደ ሌላ ሪዞርቶች ይኖራል። አይ ቲንክ ዛን ኢዝ ጎና ቢ ሞር ኤክስፔንሲቭ። ስንት እንደሚሆን በቀን የነበረው ሪዞርት በቀን 150 ነው የስካይ ላይቱ እና 150። ከዛ በኋላ ከፍ ብሎ ደግሞ ሌላ ሩሞች አሉ እዛው ፊት ለፊት ሃይኩ ጋ ማለት ነው። እዛ ነበር የያዝነው ትላንትና። ሶ ጋይስ እንደ ተመቻችሁ ተስፋ አረጋሉ። ከተመቻችሁ ደግሞ ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ እያረጋችሁ ይመቻችሁ።